ለመመስክ እንዳርፍ ያደርገኛል፣ ጸጥ ወዳለ ጥሩ ውሃ ይመራኛል። ከበግ ጋር መነጻጸር ወይም መመሳሰል የሚፈልጉ ሰዎች ይኖራሉ ብለን አናምንም። እከሌ አንበሳ ነው ሲባሉ ውስጣቸውን የሚሞቀውን ያህል እከሌ በግ ነው ሲባሉ ደስ የሚላቸው የሉም አየሩን ስነጣጥቆ ወደ ሰማይ ከፍ ብሎ ከሚበረው ግዙፍ ከሆነው ንስር አሞራ ወይም የአራዊትን ንጉሥ ከሚባለው አንበሳ ጋር እንጂ ከበግ ጋር ቢያነጻጽሯቸው ደስ የሚላቸው የሉ። ከበግ ይልቅ ከተንኮለኛ ጦጣ ወይም ዝንጀሮ ጋር ቢያነጻጽሯቸው ደስ የሚላቸው ሰዎች አሉ። በጎች በተፈጥሯቸው ምስኪን፣ ለጠላት ጥቃት የተጋለጡ ራሳቸውን ችለው መቆም ወይም መኖር የማይችሉ ሌላው ቀርቶ ለምግባቸውና ለመጠለያቸው እንኳ የሰው ምሪት ወይም ድጋፍ የሚያስፈልጋቸው ናቸው። እኛን ደስ አይበለን እንጂ የፈጠረን ውስጣችንና ውጫችንን በደንብ የሚያውቀው ድካማችንና ብርታታችንን የሚረዳው ጌታ ያስተያየን ወይም ያነጻጸረን ከአንበሳ ጋር ሳይሆን ከበግ ጋር ነው። እኛ ራሳችንን ከምናውቀው የበለጠ እርሱ በደንብ ስለሚያውቀን ራሳችንን እንደ በግ በማየት ፈንታ እርሱ ናችሁ ካለን ውጭ ሆነን ለመታየት ብንሞክር እውነተኛውን እኛነታችንን ለመቀበል አቅም ያጣን ራሳችንን የምናታልል ሰዎች እንሆናለን። በጎች በተፈጥሯቸው ምስኪን፣ ለጠላት ጥቃት የተጋለጡ፣ ሊያጠቃቸው ከሚመጣው ጠላታቸው ማምለጥ እንዲሁም መከላከል የማይችሉ፣ ራሳቸውን ችለው የማይቆሙ፣ ሌላው ቀርቶ ለምግባቸውና ለመጠለያቸው እንኳ የሰው ምሪት ወይም ድጋፍ የሚያስፈልጋቸው ፍጥረቶች ናቸው። ኢየሱስ በምድር ላይ በነበረበት ዘመን ይከተሉት የነበሩትን ሰዎች የተመለከታቸውን እረኛ እንደሌላቸው እንደተቅበዘበዙ በጎች ነው። በዚያ የነበረውን ሕዝብ ረዳት ወይም መሪ እንደሌላቸው በጎች ሆነው ስላያቸው በጣም እንዳዘነላቸው መጽሐፍ ቅዱስ ይናገራል። ወገኖቼ እኔና እናንተም ደካማነታችንን አምነን መቀበል ያቃተን እንጂ ጌታን ከመቀበላችን በፊት ሁላችንም እንደ በጎች የጠፋን ግራና ቀኛችንን ማወቅ ያቃተን ፍጹም ግራ የተጋባን የተቅበዘበዝንና ለክፉ ነገር የተጋለጠን ነበር። የሚያጽናናንና የሚመራን መልካም እረኛ እንደሚያስፈልገን ብናውቅም እንዲመራን ራሳችንን ለመልካም እረኛ አሳልፈን ለመስጠት ፈቃደኞች አልነበርንም። ዳዊት እግዚአብሔር እረኛዬ ነው እርሱ ይመራኛል በማለት የዘመረውን ዝማሬ ባለፉት ሦስት ክፍሎች ውስጥ በሰፊው ተመልክተናል። አንዳንድ ሰዎች ሃይማኖትን ሲተቹ ሃይማኖት ደካማ አእምሮ ያላቸው ሰዎች የሚጠቀሙበት መደገፊያ ወይም ምርኩዝ ነው ይላሉ። ይህ በመሰረቱ በአንድ በኩል ፍጹም እውነትነት ያለው አባባል ነው። ደካማነቱን ያልተረዳ ሰው በራሴ ብቁ ነኝ ስለሚል ምንጊዜም ቢሆን ወደ ጌታ መምጣት አይሆነለትም። ወደ ጌታ የመጣ ነው ሁላችንም ደካማነታችንን አምነን ከእርሱ እርዳታን ለማግኘት እንደሆነ የማያጠራጥር እውነት ነው። ስጋ የለበሰ ሰው ከሰለሞን የበለጠ ጥበብና እውቀት ቢኖረው እንዲሁም የሳምሶንን ያህል ጉልበት ያለው ቢሆን እንኳን በህይወቱ ሊደርስበት የሚችለው ክፉ ነገር ብቻውን አሸንፎ ተቋቁሞ መዝለቅ አይችልም። ሁላችንም በህይወታችን ደካሞች ስለሆነን አስተማማኝ የሆነ የምንደገፍበት ወይም ምርኩስ የምናደርገው ከኛ የበለጠ ኃይል ያለው አምላክ ያስፈልገናል። በጨለማ ስንከበብ፣ ሁኔታዎች አስፈሪ ሲሆኑብን ብዙዎቻችን ወደ እግዚአብሔር ለእርዳታ መጮኋችን አይቀርም። የእረፍት ውሃ ስንል ከችግር ከጨለማ፣ ከማጣት ነፃ የሆነ ህይወት ማለት ከሆነ ይህን አይነት ህይወት ፍጹም የማይደረስበት ነው ማለታችን አይቀርም። በእግዚአብሔር መታመን ልባችንን በሰላም የተሞላ ያደርገዋል። ይሁን እንጂ ሁልጊዜ የተመቻቸ ኑሮ ይኖረን እንኖራለን ማለት አይደለም። በእምነታቸው ብርቱ የሆኑ የእግዚአብሔርን ቃል ተግተው የሚያነቡ፣ በታማኝነት ዘወትር የሚጸልዩ ከበሽታ ከድህነት ወይም ከማጣት ነፃ የሆኑ ህይወት ይኖራሉ ማለት አይደለም። በችግርና በመከራ ውስጥ ቢሆንም እረኛቸው የሆነው እግዚአብሔር ከእነርሱ ጋር ስለሆነ ልባቸው ከጭንቀት ነፃ ይሆናል። ኢየሱስ በገሊላ ባህር የተነሳውን ማዕበል ጸጥ እንዳደረገው የእነርሱንም የታወከ ህይወት እነርሱ ራሳቸው እስኪለንቃቸው ድረስ ጸጥ ያደርገዋል። በጎች ደረቅና በረሃማ በሆነ አገር ውስጥ በብዛት ይኖሩ እንጂ ውሃ በጣም ያስፈልጋቸዋል። ብዙ ውሃ መጠጣት እንደማያስፈልጋቸው አንዳንድ እንስሳት አይደሉም። ይሁን እንጂ ጥሩ ውሃ የት እንደሚገኝ ስለማያውቁ ውሃ ለማግኘትና ለመጠጣት በእረኛቸው ላይ እምነታቸውን መጣል አለባቸው። እረኛቸው ውሃ ከሚገኝበት ስፍራ ፈልጎ ካልወሰዳቸው ራሳቸውን መርዳት የሚችሉ አይደሉም። በበጎች አካል ውስጥ ሰባ ከመቶ ውሃ እንደሆነ አዋቂዎች ይጠቁማሉ። ስለዚህ በጎች ጤናማ የሆነ አካል እንዲኖራቸው ብዙ ፈሳሽ ነገር ወይም ውሃ መጠጣት አለባቸው። ለሰውነታቸው ጥንካሬና ጉልበት እንዲሁም ጤንነት አካላቸው የሚያስፈልገውን ያህል በቂ ውሃ የግድ ማግኘት አለባቸው። በአካላቸው ውስጥ ያለው ውሃ ከሚያስፈልጋቸው በታች ከሆነ በጣም ደካማዎች ይሆናሉ። ማንኛውም እንስሳ ሲጠማ ውሃ ይፈልጋል። የውሃ ጥም ሰውም ሆነ እንስሳ ሰውነቱ ውሃ የሚያስፈልገው መሆኑን የሚነግረው ምልክት ነው። እረኛቸው ንጹሕ ውሃ ወዳለበት ስፍራ ካልመራቸው ያገኙትን ቆሻሻና የገማ ውሃ ይጠጣል። የሰውም ሆነ የእንስሳ አካል ውሃ እንደሚያስፈልገው ሁሉ የሰውም ነፍስ ዘላለማዊ ከሆነው እግዚአብሔር የሚወጣው የመንፈስ ውሃ ያስፈልገዋል። በጎች ሲጠማቸው ተቅበዝባዥ ወይም እረፍት ቢስ ሆነው ውሃ ፍለጋ ስለሚሯሯጡ እረኛቸው ጥሩ ውሃ ወደሚገኝበት ስፍራ ካልወሰዳቸው ጤናማ ያልሆነ ወይም ጀርም ያለበት ቆሻሻ ውሃ ጠጥተው ታማሚዎች መሆናቸው አይቀርም። ልክ እንደዚሁ የተጠማው የሰው ነፍስ ከመልካሙ እረኛ ከክርስቶስ ኢየሱስ ከሚፈልቀው የሕይወት ውሃ በመጠጣት መንፈሳዊ እርካታ ማግኘት እንዳለበት የእግዚአብሔር ቃል በግልጽ ይናገራል። ኢየሱስ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉም አለ። ማቴዎስ ወንጌል ምዕራፍ አምስት ቁጥር ስድስት እንዲሁም ኢየሩሳሌም ላይ በተደረገው ታላቅ ግብዣ ላይ ኢየሱስ ቆሞ ድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣና፣ ይጠጣ በእኔ የሚያምን መጽሐፍ ቅዱስ የህይወት ውሃ ምንጭ ከውስጡ ይፈልቃል በማለት ጥሪ ያደረገ ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 38። በመንፈሳዊ ቋንቋ መጠጣት ማለት መቀበል፣ መውሰድ ወይም ማመን ማለት ነው። ሰው በክርስቶስ ውስጥ ከእግዚአብሔር የሚገኘውን ሕይወት ውሃ ተቀብሎ በውስጡ ካዋሃደው የራሱ ባህሪ ወይም ተፈጥሮ ይሆናል። አስቸጋሪ ወይም ከባድ የሚሆነው ሰዎች ለእግዚአብሔር የተጠሙ ሆነው ከውስጣቸው እውነተኛ የሆነ ፍላጎት ኖሯቸው ወይም አጥብቀው እየፈለጉ ምን እንደሚፈልጉና እንዲሁም የሚፈልጉት ነገር የት ማግኘት እንደሚችሉ ያላወቁ እንደሆነ ነው። ሰዎች ለእግዚአብሔር ያላቸውን የውስጥ ረሃብ ወይም ፍላጎታቸውን ማርካት የሚችሉበትን ትክክለኛውን ነገር ካላገኙ ከቆሻሻና ከተበላሸ ነገር ውስጣዊ ጥማታቸውን ለማርካት ሙከራ እንደሚያደርጉ የታወቀ ነው። የታወቀው አጉስቲን እግዚአብሔር ሆይ፣ አንተ የሰራህን የአንተ ብቻ እንድንሆን ነው፣ በአንተ ውስጥ ትክክለኛውን ስፍራችንን እስክናገኝ ድረስ ነፍሳችን እረፍት አታገኝም ሲል ጻፈ። ሰዎች ወደ ልዩ ልዩ የጣዖት አምልኮትና ወደ ሰው ፍልስፍና ልባቸው የሚሳበው በእግዚአብሔር በኩል ብቻ የሚገኘውን እርካታ ከሌላ ስፍራ ለማግኘት በመሞከራቸው እንደሆነ ግልጽ ነው። ዳዊት መዝሙር 23 ላይ እግዚአብሔር እረኛዬ ነው ሲል ራሱን እንደ በጋይቶ በግን የሚመስል ተፈጥሯዊ ባህሪ እንዳለው አምኖና ተቀብሎ እንደሆነ ግልጽ ነው። እንዲሁም ዳዊት ወደ እረፍት ውሃ ዘንድ ይመራኛል ያለው ሊያረካው ብርቱና ጠንካራ ሊያደርገው የሚችለው ንጹህ ውሃ ከየት እንደሚያገኝ እረኛው አውቆ ወደዚያ እንደሚመራው ስላመነ ነው። በጎች ውሃ ማግኘት የሚችሉት በሶስት አይነት መንገድ ነው። ይኸውም አንደኛው በሳሩ ላይ ከሚገኘው ጤዛ፣ ሁለተኛ ከጉድጓድ ወይም ከምንጭ ውሃ፣ ሶስተኛ ከወራጅ ውሃ ይጠጣሉ። አየሩ በጣም ሞቃት ካልሆነ በጎች ውሃ ሳይጠጡ ብዙ ቀናት መቆየት ይችላል። ሳር መጋጥ የሚጀምሩት በጣም በጠዋትና እንዲሁም በጣም ሳይጨልም ጥቂት መሸት ሸት ሲል ወይም ጨረቃ ባለበት ምሽት ላይ ነው። ጠዋት በሳሩ ላይ ጤዛ ስለሚኖር ከዚያ ለአካላቸው የሚያስፈልገውን ፈሳሽ ነገር ያገኛሉ። ይህም ለጊዜው የውሃ ጥማታቸውን ያስታግስላቸዋል እንጂ ጸጥ ያለው ውሃ አግኝተው በደንብ የግድ መጠጣት አለባቸው። ለበጎቹ የሚጠነቀቅ መልካም ብርቱና ታታሪ የሆነ እረኛ በጎቹ በጠዋት ተነስተው ሳር እንዲግጡ ያደርጋቸዋል። ስለዚህ ስለ በጎቹ ደህንነት ሲል የራሱን እንቅልፍ መስዋዕት አድርጎ በጠዋት ይነሳል። በክርስትና ዓለም ውስጥ ወገኖች ሰላማዊ ህይወት ያላቸው አስቸጋሪ ነው። ውስብስብ ያለውን ህይወት ረጋ ብለው እርግጠኞች ሆኖ ማለፍ የሚችሉት ዲሲፕሊን ያላቸው ሰዎች ናቸው። በጎች በጠዋት ጤዛ ባለበት ጊዜ ተነስተው እንደሚበሉት ሁሉ ክርስቲያኖችም ለዕለት የሚሆናቸውን የቃሉን ስንቅ በጠዋት ማግኘት አለባቸው። መንፈሳዊ የሆነው የቃሉን ውሃ ካላገኙ ነፍሳቸው የተጠማችና የደረቀች እንደምትሆን የታወቀ ነው። የታላላቅ የእግዚአብሔር ሰዎችን ህይወት ታሪክ ስናነብ የታላቅነታቸው ዋና ምስጢር ወይም ምክንያት ከእግዚአብሔር ቃል በየቀኑ የሚመገቡ መሆናቸው እንደሆነ ይታወቃል። በየቀኑ በቃሉ አማካኝነት የመልካሙ እረኛቸውን ድምፅ መስማት አለባቸው። ጊዜ ወስደው ቃሎን ማጤን፣ ጸጥ ብለው በጥልቀት ማሰላሰል የአእምሮም ሆነ የመንፈስ መታደስን ይሰጣቸዋል። ውስጣዊ ህይወታቸውም እርካታን ያገኛል። በጎቹን በጠዋት ፍጹም ጸጥታ ባለበት ጊዜ እንዲመገቡ ይዟቸው ወጥቶ ጤዛ ያዘለውን ሳር ሲግጡ እረኛው ሲያይ የሚሰማው ደስታ ጾም ሌላ ነው። ቀኑ እየረፈደ የፀሐዩ ኃይል እየበረታ ሲመጣ በጎቹ ጥላ ያለበት ማረፊያ ፈልጎ ያሳርፋቸዋል። በዚህ ሁኔታ ሲያርፉ ተርበው ወይም ሆዳቸው ባዶ ሆኖ ሳይሆን ጠግበው በልተው ነው። እንዲሁም በጤዛ የረሰረሰውን ሳር ስለበሉ በውሃ ጥም ተቃጥለው ሳይሆን ፍጹም ረክተው ነው። በጎቹ በዚህ አይነት ሲያርፉ ከማየት የበለጠ እረኛውን ደስ የሚያሰኘው ሌላ ነገር የለም። ክርስቲያንም ልክ ከላይ የበጎችን ሁኔታ እንዳየነው በጠዋት ተነስቶ የእግዚአብሔርን ቃል መንፈሳዊ ሕይወቱን ከመገበ በሰላምና በጸጥታ ተሞልቶ ፍጹም ረግቶ ቀኑን ያሳልፋል። ይህም መልካሙን እረኛ ኢየሱስ ክርስቶስን ደስ ያሰኘዋል። የሚያሳዝነው ግን አንዳንድ ክርስቲያኖች በቂ መንፈሳዊ ምግብ በማጣታቸው ምክንያት ርፍ ያለ የረካና የተረጋጋ ህይወት የሌላቸው መሆናቸው ነው። ብዙ ጊዜ ነፍሳቸውን ሊያረካ የሚችለውን የህይወት ውሃ በመፈለግ ፈንታ በሌላ ነገር ነፍሳቸውን ለማርካት በየቀኑ ሲሯሯጡና ሲለፉ ይታያሉ። የሚሰማቸውን ባዶነት ለማጥፋት የሚሰማቸውን ጥማት ለማረካት በእጃቸው የገባውን መጽሐፍ ሁሉ ሲያነቡ ይታያሉ። ይሁን እንጂ በመርካት ፈንታ የጨው ውሃ እንደጠጣ ሰው የበለጠ ሲጠሙ ይታያሉ። ወገኖቼ በዓለማችን ብዙ የተማሩ ብዙ ያወቁ አያሌ መጽሐፍ ያነበቡ በእውቀታቸው ዓለም ያደነቃቸው ምሁራን ብዙ ቢያነቡም ከውስጣቸው ግን እርካታ የሌላቸው በመንፈሳዊ ውሃ ጥም የተቃጠሉ ናቸው። የነፍሳቸውን የስሜታቸውን ረሃብና ጥማት ለማስታገስ የዓለምን ሙዚቃ፣ ቅዱስና የሌላቸውን ስሜት ቀስቃሽ የሆኑትን ኪነ ልዩ ልዩ መጽሐፍትም ወደ ውስጣቸው ያስገባሉ። ይሁን እንጂ የውስጥ ጥማታቸውን ማርካት ጨርሶ አይሆነላቸውም። ብዙዎቹ እነዚህን ከመሳሰሉ የዓለም የውሃ ጉድጓዶች እየቀዱ ቢጠጡም የነፍሳቸውን ጥማት ማርካት አይችሉም። አንዳንዶቹ ደግሞ የውስጥ ጥማታቸውን ለማርካት ብዙ ነገር ይሞክራሉ። ጀብደኝነት ያለበትን ስራ በመስራት በህብረተሰቡ ውስጥ ታዋቂነት የሚያስገኝላቸውን ተግባሮች ይፈጽማሉ። የሚያሳዝነው ግን ሁሉን ይሞክሩ እንጂ ከውስጣቸው የሚሰማቸው እውነተኛ እርካታ ሳይሆን ፍጹም ባለውነት መሆኑ ነው። እግዚአብሔር በኤርምያስ አማካኝነት እንደዚህ አይነቶቹን ሕዝቤ ሁለት ኃጢአት ፈጽመዋል። ያው የውሃ ምንጭ የሆንኩትን እኔን ትተዋል ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጎድጓዶች ለራሳቸው ቆፍረዋል፣ ይላቸዋል ኤርምያስ ምዕራፍ 23 ምዕራፍ 2 ቁጥር 13። እግዚአብሔር በኤርምያስ አማካኝነት የተናገረውን የበለጠ ትኩረት ልንሰጥበት በጥሞና ልናስብበት የሚገባ ነገር ነው። ይሄ ቃል ህይወታቸው ስብርብሩ የወጣ፣ ተስፋቸው የደቀቀ፣ ህይወታቸውን እንደ ምድረ በዳ የደረቀባቸው፣ በተስፋ መቁረጥ ውስጣቸው የተሞላ ሰዎችን ህይወት ጥሩ አድርጎ የሚያሳይ ነው። ብዙዎች ባልሁነታቸውን ለመሙላት የሚያሰክር መጠጥ፣ ሱስ የሚያስይዝ እጽ ወይም ድራክ እንዲሁም በዝሙት ለመሙላት ይሞክሩ እንጂ እውነተኛውና ዘላቂነት ያለውን ከእግዚአብሔር ብቻ የሚገኘውን ሰላም መተካት አይችልም። እነዚህ የሚያሳዝኑ ሰዎች ውሃ መያዝ እንደማይችሉ እንደተሰበረ ዕቃ የሚያፈሱ ናቸው። ህይወታቸው በመከራና በሐዘን የተሞላ ነው። ውስጣቸው በተስፋ መቁረጥ መንፈስ የተሞላ እንደሆነ የፊታቸው ገጽታ ይመሰክራል። ሁከት፣ መቅበዝበዝ በበዛበት ዓለም ውስጥ ሆነን እኔና እናንተ ስንጨነቅ እውነተኛውን የህይወት ምንጭ ወደ ሆነው ጌታ እንድንመጣ፣ እንድንከተለው፣ በእርሱ ብቻ እንድንታመን ፍቅር የሆነው ጌታ እኔና እናንተን ይጠራናል። ፍጹም የሆነ እርካታ እንዴትና ኬት እንደሚገኝ የሚያውቅ የሰውን ልብ፣ የሰውን ነፍስ፣ የሰውን ተፈጥሯዊ ባህሪ እንዲሁም የሰው ህይወት በሌላ ነገር ፍጹም መርካት እንደማይችል በደንብ የሚያውቀው እርሱ ብቻ ነው። ማወቅ ብቻ ሳይሆን የነፍሳችንን ጥማት ማርካት የሚችለው ራሱ ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር የውሃ ጉድጓድ ከላይ ሲታይ ጥልቀት የሌለው ጥማታችንን ማርካት የማይችል እውነተኛ ደስታ የማናገኝበት መስሎ ሊታየን ይችላል ወራጅ ውሃ በሌለበት አካባቢ የበግረኛው ጥልቀት ካለው የውሃ ጉድጓድ በባሌ እየቀዳ ገንዳው ላይ በማፍሰስ በጎቹ ጠጥተው እንዲረኩ ያደርጋል እረኛው ግድ የለሽና ሰነፍ ከሆነ የውሃ ጎድጓድ ቢኖርም እንኳ በጎቹ በውሃ ጥም ሊያልቁ ይችላሉ። በጎቹ ከውሃ ጥማታቸው እንዲረኩ የእረኛው ድካም፣ ላብና እንዲሁም ጉልበትን ይጠይቃል። በክርስትና ሕይወትም አማኝ እውነተኛ እረኛ ከሆነው ጌታ የሚያረካውን መንፈሳዊ ውሃ ያገኛል። አንዳንድ ጊዜ እግዚአብሔር የመራን የምንሄድባቸው ስፍራዎች ጨለማ አዘቅት፣ በጣም አደጋ ይበዛበት ይመስላል። መረዳት ያለብን እውነት ግን ያለንበት ሁኔታ ምንም ያህል አስፈሪና የማይስማማን ቢሆንም እርሱ ከእኛ ጋር ያለ እንደሆነ፣ እንዲሁም በሁኔታቸው ውስጥ እርሱ እየሰራ መሆኑ ይታወቃል። የእርሱ ጉልበት የእርሱ ኃይልና ጥረት በእኛ ምትክ ሆኖ በጥልቁ ውስጥ አስፈሪ በሆነው ጨለማ ውስጥ እኛን ለመጥቀም እኛን ለማርካት የሚሰራ መሆኑን ማወቅ አለብን። በማንኛውም ሁኔታ ውስጥ ፍጹም የሆነ እርካታ ወገኖቼ ሊሰጥን የሚችለው ከእርሱ በቀር ሌላ ነገር እንደሌለ ከላይ ገልጸናል አስፈሪና የማይመች በሚመስለው ሁኔታ ውስጥም እንኳ አላማ አለው ያለው ትርጉም ያለው ነገር እንዲወጣበት የሚያደርገው እርሱ ነው። የሚያሳዝነው በክፉና አስፈሪ በሆነ ሁኔታ ውስጥ ቢሆኑም እግዚአብሔር እንዲመራቸው የማይፈልጉ ሰዎች መኖራቸው ነው። የማያዋጣቸው ቢሆንም የግል ህይወታቸውን ለመምራት የሚፈልጉ የራሳቸውን ፈቃድ ብቻ የሚከተሉ እስከ መጨረሻ መዝለቅ እንደማይችሉ ተገንዝበው እርዳታ በመፈለግ ፈንታ እስከ መጨረሻው ድረስ ብቻቸውን የሚሄዱ፣ እግዚአብሔር እንዲመራቸው የማይፈልጉ፣ የብቸኝነት ህይወት የሚኖሩ፣ ከደፈረሰ የውሃ ጉድጓድ የሚጠጡ ብዙዎች ናቸው። በአንድ መጽሔት ላይ አንድ በጣም የታወቀ መንፈሳዊ ጸሐፊ መጽሐፍ ቅዱስ ስለሚጠቅሰው ውሃ በተለይ በበረሃ ውስጥ ውሃ ምን ያህል አስፈላጊ እንደሆነ በማገናዘብ ጥሩ ትምህርት ለመስጠት ሞከረ። የጸሐፊው ዋና ዓላማ በበረሃ ውስጥ የተጠማ ሰው ውሃ በጣም እንደሚያስፈልገው፣ አማኞችም ለእግዚአብሔር ያላቸው የውስጥ ጥማት እንደዚያ ብርቱ መሆን እንዳለበት ለመግለጽ ነው። በአንደኛው የዓለም ጦርነት ወቅት ፓለስታይንን ነፃ ለማውጣት እንግሊዝ፣ አውስትራሊያና ኒውዚላንድ ጦር ሰራዊታቸውን በአንድ ላይ አዝምተው ከቤርሼባ ተነሳው በማፈግፈግ ላይ የነበረውን የቱርክን ሰራዊት እየተከተሉ ወደ ሼሪያ ይጓዙ ነበር። የሚፈልጉትን የጦር ድል ለማግኘት ከጠበቁት ጊዜ በላይ በመውሰዱ ይዘውት የነበረው ውሃ ተሟጦ አልቆባቸው ነበር። የውሃ መያዣ እቃዎቻቸው ሁሉ ባዶ ነበሩ። የሰማዩ ፀሐይ ያለ ረኅራሄ ይለበልባቸው ነበር። በዚያ እንደ እሳት በሚያቃጠል በረሃ ውስጥ ሲያልፉ ተሸንፎ የሚወድቀውን ሬሳ ለመብላት ብዙ አሞራዎች በሰማይ ላይ ያን ያን ያንዣበው ይከተሏቸው ነበር ጻፊው የነበሩበትን ሁኔታ ሲገልጽ በራስ መታት ተሰቃየ አይኖቻችን ደም ለበሱ ምላሶቻችን አበጡ ከንፈሮቻችን ጠቆሩ እንዲሁም ተሰነጣጠቁ ይላል በጉዟቸው መካከል ወደፊት መቀጠል አቅቷቸው በየመንገዱ የወደቁ ቢኖሩ በሌላ ጊዜ ተመልሶ ያያቸው ሰው ማንም የለም። በዚህ አይነት በብዙ ሺ የሚቆጠር የጦር ሰራዊት በምድረ በዳ ውስጥ በውሃ ጥም ተቃጥሎ ሊሞት የተቃረበ ነበር። እንደምንም ብለው ወደ ኋላ እያፈገፈገ የነበረውን የቱርክ ጦር እየተከተሉ ሼሪያ ደረሱ። የኢትዮጵያውያን የወንጌል አገልግሎት ከ1975 ዓ ም አንስቶ በመላው ዓለም ለሚኖሩ ኢትዮጵያውያን መንፈሳዊ አገልግሎትን በሬዲዮ በካሴት ወይም በሲዲ በድኅረ ገጽ ወይም ዌብሳይት በሕይወት መስታወት ወይም የመጽሐፍ ቅዱስ ጥናት በመንፈሳዊ መጽሐፍት በተለያዩ አገሮች በመዘዋወር ለኢትዮጵያውያን ስደተኞችና ነዋሪዎች ወንጌልን በመስበክ አዳዲስ ቤተክርስቲያናትን በመትከል እንዲሁም ለተለያዩ የቤተ ክርስቲያን መጋቢያዎችና መሪዎች ስልጠናን በመስጠት አገልግሎቱን በስፋት እየሰጠ ይገኛል።